ሊስ ተኝቶ ውጭ ነው እንደሚያድር ተኝቶ ቀረሰ። ረሳ አሪ እሱ ቤቱን ጥሎ ውጭ አያድርም። ከአንቺ ጋር እንዴት ነው ተግባባችሁ? ጸባዩ ልጁ ሁልቅን መነጫነጭ ይወዳል። አይ ብዙም አይነጫነጭም አሁን ተግባብተናል። መግባባታችሁን እንኳን አየሁ። ያለ መቀስቀስ ተጠንቀቃሽ ስሰሪ ለዛ አደል የመጣሁት እቲ። ስራዬ እኮ ነው። ስራዬን ደግሞ ወድጄና ክብሬ ነው የምሰራው። ጎበዝ ልጅ አቋራጭ መንገድን ከመጠቀም እንዲሰርቶ መለወጡን መምረጥሽ ቆንጆ ነው። ለመሆኑ ከስንት ነበር ያቆምሽው? ከአስር ነው ያቆምኩት እቴ። የዘጠነኛ ሰርተክ ፌታለሽ ዘጠኝን እዚህ ስለተማርኩኝ ሄጄ መውጣት እችላለሁ። በቃ ጥሩ፣ አንድ ቀን ሂደሽ አውጭና የማታ ሲጀምር ሂደሽ ትመዘገቢያለሽ። እውነቱ ነው እቴ። ጎበዝ ልጄ፣ እኔ ሳልኖር ቤቴን ጠብቀሽ ስለቆየሽ አመሰግንሻለሁ። እሺ አመሰግንሻለሁ። እግዚአብሔር ይስጥሽ፣ ሁለታሽን እግዚአብሔር ይክፈልሽ። በጣም ነው የማመሰግነው። ምንም አይገባም፣ ግን ታማኞኝ፣ እንጂ እንደ ቤተሰብ ነው የምናየሽ። ይኸውልሽ ልጄ፣ ከዚህ በኋላ ደግሞ ስትጠሪ ማሚ በይ። እሺ ጥይ ማለት ይ ማሚ። እሺ አንድ ተንኮል እንሰራለን። ውሃ በጭብ ደግሞ ትሰጭኛለሽ። እሺ

በጥበብ እኮ ነው ጠብ ያረኩት። አረ እማዬ፣ ደግሞ የሌለው ቆንጆ ይሆናል። እረፍ፣ ስርአት ይኑርህ። የዛሬ ነው እንዲያየኝ ቀና ልጃገረድ እኮ ነው የመሰለሽ። ታዲያስ ምን ሆነ ነው? እማ ፅናት እናቷ ገና ስትወልዳት ነው የሞተችው። ይመስለኛል ስታይን ውስጡ ሳይረበሽ አይቀርም። ውይ እኔ አፈር ልብላ ስታሳዝን አባቷን ያሳደጋት። አሁንም አባቷ ታሞባት እሱን ለማሳከም ነው ትምህርቷን ትታ ሰራተኛ የሆነችው። ምን አይነት አስተዋይ ልጅ ናት! በዚህ እድሜዋ ለቤተሰብ ማሰቧ በጣም ጥሩ ልጅ ነበረች። ስቴኒው ወደ ቡቡ ፍጅስ ይችላል። ምንድን ነው አንተ፣ ወንድምህ አይደለም እንደ ይቆፍጠን ምንድን ነው አንቺን? ምንድን ነው ችግር የለም። እናትዬአሁን ከጠዋቱ አስራ ሁለት ሰዓት ከሰላሳ ደቂቃ ሆኗል። ምንድን ነው እስከዚህ ሰዓት እንቅልፍ የሚተኛ እና እኔ ብላ ገባኝ። ለምን የነገው መልሶ አይመሽም? አንቺ እንቅልፍ የለሽም እና እኔ የምተኛት የለብኝም። ይኸውልህ እንቅልፍ በወጣትነት ድህነት ነው እንደማን። አንተም ብቻ ነው የቀሰቀስኩ እነ ፅናትን አልቀሰቀስኳቸውም። እንዳትቀሰቀሻቸው ማታ ደክሟቸው ነው የተኙት። ባንቃ ሁለተኛበት? ድጋሚ አዎ ድጋሚ ነው። አረ በፈጠረሽ እንዴ ልታሳበጅኝ ነው እንዴ ቆየ። ምንድን ነው ፍላጎትሽ? እሱንማ በደንብ ታውቀዋል። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምድሃዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ፅናት፣ ቅናትሽን በልክ አድርጊው። እኔ እኔም ባንተ ምቀ ነው። አንተ ማለት እኮ ሴት ልጅን አስገደደ የደፈርክ የወደደችህን ሴት ያሳበድክ ሰው ነህ። ይህንን ላለማድረግ ከራሴ ጋር ብዙ ታገያለሁ። አንቺ ግን ሌላ አማራጭ አሰጠሽ። የኪራ እናት ከዚህ በፊት ያደረጉትን ነገር ነው ሀሴትም የደገመችው፣ ውሃ በመርጨት እንግዲህ ኪራን ከእንቅልፉ ቀስቅሰውታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛ። ለዚ ቻናል እንግዲህ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሌ ተከታይ ይሁኑ ማለት ነው። እናም እንግዲህ በጽናት መቀየር ቤተሰቡ በሙሉ ግራ ገብቶታል። እምሩም ናሆምም ዋናው እንግዲህ ባለቤቱም ኪራ እጅግ በጣም የጽናት መቀየር እንግዲህ በጣም እያሳሰበው እና ትዕግስቱን እንግዲህ ከመቆጣጠር በላይ እስኪሆን ድረስ እንግዲህ እያደረገችው ትገኛለች ማለት ነው። ጽናት እንግዲህ ጽናት ምስጢሯን ድብቅ አድርጋ ለማንም መናገር አልፈለገችም። እናም ሁሉም በጽናት የባህሪ መቀየር ኪራን እንግዲህ ፊት መንሳት ኪራን ያልሆነ አላስፈላጊ የሆኑ ቃላቶችን በመናገር እና ማድረግና መተግበር የማይፈልገውን ነገር እንዳደርግም እንድተገብርም እያደረገችው ትገኛለች። እናም ኪራም እንግዲህ በጽናት ንዴት በጥፊ መቷት ነበረ። ከቤት ወጥቶ እንደሄደ አልተመለሰም። እናም እንግዲህ ኪራ ወዴት ይሆን ይሄደው? ናሁምም ስልክ ሲደውልለት በጭራሽ ስልኩ ሊነሳ አልቻለም። የኪራ እንግዲህ ከቤት መውጣትና ስልክ አለማንሳቱ ለናሆምም ለምሩም ግራ እያጋባቸውና አሳስቧቸዋል፣ ማለት ነው። ውድና የተከበራችሁ ቤተሰብ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቀጣይ ክፍሉን ደግሞ በጉጉት እየጠበቅን እንገኛለን ማለት ነው። መልካም ቀን ይሆንላችሁ። በቀጣይ ክፍል እስክንገናኝ ድረስ ቀናችሁ ያማረ ይሁን። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አይረሳ ውድ ቤተሰብ።